ምሳሌ ድራማ ማለት እንግዲህ አደገኝነቱን አይረኝነቱን እንደቀጠለች ነው። በመጨረሻ እንግዲህ ማድበል በጣም ችግር ውስጥ ገብቷል ማለት ነው። ማለት እንግዲህ በጣም አስቸጋሪ ሰው ናት። እንደምንም እንደምንም ብላ እንግዲህ አድብል ብልን ችግር ውስጥ ከታለች ማለት ነው። እንግዲህ አድብልብል ብል በዚህ ሰዓት የዚናን ለመያዝ ነበረ አላማው አልተሳካለትም ማለት ቃል ገባችለትን ሸውዳለች እንግዲህ አሁን በዚህ ሰዓት ማድበልብል ሌላ ታሪክ ውስጥ ሌላ ስሜት ውስጥ ገብቷል ማለት ነው የዚና አሁን ማድበልብልን ለማስገደል ነው እየጣሪ ያለው እሱ ከጠፋ ማንም ሰው የለም ማንም ይናገር ሰው የለም ነገር ግን ቡሩክ የት እንዳለ የቡሩክ ሁኔታ ምን ላይ እንደሆነ ትንሽ ጫፍ እንዲሰሩ ማድረግ አለብን፣ በማለት እንግዲህ ከአለቃው ጋር እያወራ ነበረ ማለት ነው። እንግዲህ አለቃውም እንደዛ ማድረግ አለብን ነገር ግን እሱ መጥፋት አለበት እያለ ነው ማለት ነው። እንግዲህ በጣም ኃይለኛ ሰው ነው የዝና። እንግዲህ ቀድመን ደም ተቀባባን እንጂ ከሱ ጋር ነበረ ስራ መስራት በጣም ጭካኔው ጥግ ድረስ ነው። እኔንም ልገለኝ ነበረ አምልጬ ነው እንጂ በማለት እንግዲህ ለአለቃው እየተናገረ ነበረ ማለት ነው። እንግዲህ የዚህና አገሩ ሰላም ነው ብሎ ማለትን ወደ ቤት ለመሸኘት በመኪና መጥተው ነበረ። እንግዲህ ማድቤል እየተከታተለው ነበረ ማለት ነው። እየተከታተለ ነበረ የሄደበት ቦታ ሁሉ ማለትን። እንግዲ ወደ ቤት አድርሷት ወደ ቤት ሲመለስ እንግዲህ የብሩክ ሁኔታ ምን ላይ እንደሆነ ለማወቅ ሞቴ ወንድሜ አለው። ነገር ግን ወንድሜ አልሞተም፣ ከሞተም ሬዘው ማየት ፈልጋለው በማለት እንግዲህ ማድቤል ሌላ ሁኔታ ውስጥ ገብቷል። እንግዲህ ቡሩክ እንደጠፋ ነው። ምንም እየተሰማ ነገር የለም። በመጨረሻ ግን ስለ ቡሩክ ሆነ ነገር መስማት አለብን የሆነ ነገር መናገር አለብን በማለት እንግዲህ ቡሩክ ስም እየጠሩ እያነሱ ነው። በዚህ ሰዓት ማለት ነው። ቡሩክ እንግዲህ እንደወጣ ነበረ የቀረ ማለት ነው። ማድቤል ወንድሜ እንደዚህ ጠፍቶ ቁጭ ብዬ መመልከት አልችልም። የሆነ ጫፍ የሆነ ፊንጭ ማገኘት አለብኝ በማለት ሌላ ታሪክ ውስጥ ገብቷል። አሁን በዚህ ሰዓት እኔ ሊሞትም ሊኖርም ይችላለው እኔ ከሞትኩኝ ግን የወንድሜ ልጅ አደራ ብሎ ለሞገስ ማለት ነው። ነገር ግን ወንድሜ አልሞተም አለ ልጁን አደራ ብሎ እንደሰጠኝ እኔ አደራውን ለሱ በእጁ አፈረክብለት አለው ወንድሜ አልሞተም በማለት እንግዲህ። ቅድስት እንግዲህ ቤት እያጸዳች ብሩክ የጻፈው ደብዳቤ አግኝታ ነበረ ማለት ነው። እኔ እንዳጋጣሚ ጠፋሁኝ፣ ካጣችሁኝ እኔ የኔ ስለ ሁኔታዬ ስለ መጥፋቴ ስለ ሁና በደንብ ነው የሚያቆብው የሚለው ደብዳቤ አስቀምጦ ነበረ ማለት ነው። በመጨረሻ እንግዲህ እንደዚህ ተፈጠረ። ማድበልም ሌላ ሁኔታ ውስጥ ገብተዋል። ወንድሜ ማግኘት አለብኝ አገኛሉ ብሎ እንግዲህ ሌላ ታሪክ ውስጥ ገብተዋል። በጣም ተናደዋል። የሚያደርገው ነገር አጥተዋል። ማድበል እንግዲህ የዝናን አግኝቶ ነበረ ማለትን ሸኝቶ ሲመለስ እጅ ለእጅ ተገናኙ። አንድ ላይ ሲገናኙ የዝና ዛሬ አንቴ ወየኔ ወይ አንቴ ይሆናል፣ ከአንድ ሁለታችን አንድንሞታለን። ነገር ግን አንቴ ዛሬ ትጠፋለ፣ እገልሃለሁ በማለት እንግዲህ ብዙ ነገር ተናግረው ነበረ። በዚህ ሰዓት እንዳቶ እኔ ከተኮስኩ ግን በደቂቃ ውስጥ አንቴ ሌላ ችግር ውስጥ ትገባለ በማለት እንግዲህ እያስለፈለፈ ነበረ ማለት ነው። በመሀል እንግዲህ ሮጦ አመለጠ ማለት ነው። ማድቤል በዚህ ሰዓት ብዙ ጥይት እየተኮሰ ነበረ ማለት ነው። በጣም ተናዷል። ስለ አመለጠ ሮጦ ነው ያመለጠ። ሮጦ አመለጠና እና መኪና ያቆመበት ቦታ ሄዶ ቶሎ ብሎ መኪና አስነስቶ አመለጠ ማለት ነው። ማድቤል እንግዲህ አይለቆም ነበረ ዛሬ አንገቱ ላይ ቆሜ ወንድሜን ይጠይቋለው፣ እምቢ ካለ እገላለው ብሎ ነበረ። ይሄደ ማለት ነው። ማድቤል እንግዲህ በጣም ተናዶ ነበረ። በጣም ንዴት ውስጥ ነው ያለው። የዚና እንግዲህ ማድቤልን መጥቶ ነበረ በዚህ አጋጣሚ። ነገር ግን የዚና በጣም ተደስቶም ነበረ። ማድቤል በጣም ጀይና አልበገሬም ያለ አውቆ ደካማ የደካማ የመሰለው የወደቀው እንጂ ማድብል በጣም ማይለኛ ወንድ ነው ማለት ነው። የዝና እንግዲህ አንዳንድ ጊዜ ይለፈልፋል እንጂ አቅሙ ምኑን የለው ማለት ነው። እንግዲህ አንዳንድ ጊዜ የሰዎችን ሁኔታ አቅማችን መሳየት የለብንም በውስጥ የሚይዝ አደርጋለሁ ብሎ ለማድረግ የሚፈልገውን የሚፈጽም ጀይና ወንድ ነው ማለት ነው የዝና የዝና እንግዲህ በጣም እሱ በጉልበቱና እና በአካባቢ ያሉ በዙሪያ ያሉ ሰዎች ነው የሚተማመነው። አድብ እርግል ግን ጀይና የሆነ ብቻውን ነው አደርጋለሁ ብሎ የሚወስነው። ማንንም እርዳታ አይፈልግም። ሞገስ እንግዲህ ከሱ ጋ ለመሄድ ይፈልጉ ነበረ። ሞገስ በዚህ ሰዓት አንተ እንዳትከተለኝ፣ ልትሞትም ልንኖርም እንችላለን። ነገር ግን አንተ ራስ እኔ የምትኖርለት ሚስት አለህ፣ ፍቅረኛ አለ። እኔ ማንም የለኝም። ስለዚህ ከራሴ ጋር ተነጋግሬ ወስኔ ነው ከኔ ጋ መሆን የሚችለው አንተ ከኔ ጋ እንዳትሆን ብሏል ማለት ነው። ማለት እንግዲህ በዚህ አጋጣሚ አድቤል ቢል የዚና ሲቀጠቅጠው ነበረ ማለት ነው። ልጅህ ድንጋይዛ ልትሮጥ ነበረ ልትመታ። እንግዲህ ማድቤል በጣም ተናዶ አይለኛ ንዴ ልጅ ገብቶ ነበረ ማለት ነው። ማዕዘን እንግዲህ በጣም ቻይና ወንድ ነው ማለት ነው። ብዙ ነው የማይፈራ የማይኮራ ወንድ ነው ማለት ነው። ሰላም ሰላም፣ ወድሜ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ጤና ናችሁ ወይ? እንኳን ወደ ቤቴ በሰላም መጣችሁ። የኔ ውድ ቤተሰቦች ስለመጣችሁ ደስ ብሎኛል። እንኳን በሰላም ወደ ቤቴ መጣችሁ። ወደ ቤቴ ስለመጣችሁ ደስ ብሎኛል። ሰላማችሁ ይብዛልን። በያላችሁበት ቦታ ሼር፣ ላይክ፣ ሰብስክራይብ በማድረግ እና ራስኖ ስለወጣ በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ። ጤና ያለው ፈጣሪ የተመሰገነ ይሁን። ቪዲዮዬን ስትመለከቱ ሼር ላይክ አድርጉልኝ። መልካም እና ለራስ ነው አይከፈልበትም። የኔ ውድ ቤተሰቦች ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። ማለት እንግዲህ በጣም ደንግጣ ነበረ። እንዳሰበችው እንዳልተሳካላት ስለሆነ በጣም ደንግጣ ነበረ። እንግዲህ አንዳንድ ጊዜ ተንኮል የምናስበው ተንኮላችን ሳይሳካልን ስንቀር በጣም እንደነግጣለን ማለት ነው። ሉላ በዚህ ሰዓት በጣም ደስተኛ ናት ማለት ነው። ምክንያቱም ከሞጎስ ጋር ስለሆነች፣ ከከተማ እንውጣና እንኑር ብቻችን በማለት እንግዲህ ሞጎስን እያናገረች ነበረ። ሞጎስ ደግሞ እንዴት የወንድሜን ብሮክን መጨረሻ ሳልሰማ እንዴት ሄዳለ? ሉላ እኔምኮ ይሰማኛል፣ ወንድኮንኝ በማለት እንግዲህ እየተናገረ ነበረ ማለት ነው። እንግዲህ አንዳንድ ጊዜ ባሰብነው ሳይሆን ባላሰብነው መንገድ የሚሆን ነገር አለና ማለት በጣም ደንግጣለች። ፍራታ ራሱ ንነሽ ኖ ሉ የደነገሱ ምን ተፈጥሮ ነው? በማለት እንግዲህ ማለትን በጥያቄ አፋጠጠቻት። ማለት ደግሞ መናገር አልፈለገችም። እንግዲህ ማለት ማለት ማለት በጣም ተንኮለኛ ክፉ መንፈስ የተጠገበት እሰው የምትጫወተው ገጸ ባህሪ በጣም ከባድ ነው ማለት ነው። ማድቤል በልቤል እንግዲህ ወደ ቤት ገብቷል። በጣም ተናደዋል። በጣም የሚሆኑ ነገር የለም። በሩ፣ ሶፋ፣ ድንጋዩ ሳይቀር እንግዲህ በካልቾ እየተማታ ነው ማለት ነው። ምክንያቱም በጣም ተናደዋል። በጣም ነው ንዴት ውስጥ የገባ የዜና እንግዲህ በዚህ ሰዓት በጣም ፈርቷል። ማድቤል በጣም ጨካኝና እና የማይፈራ ምንም ነገር ምንም የማይመስለው ጨካኝ ወንድኖ በማለት እንግዲህ ለአለቃ ራሱ እየተናገረ ነበረ ማለት ነው። እንግዲህ አንዳንድ ጊዜ ያሰምኖ ነገር ሳይሆን ያላሰምነው ነገር ይሆናል ማለት ነው። ማዲበል እንግዲህ ዝናን ራሱ አንቀጠቀጠው ማለት ነው። በጣም ፈሩ። ይህ ሰውየ መጥፋት አለበት፣ መሞት አለበት በማለት እንግዲህ ሌላ እንግዲህ የሞት እቅድ እያወጡ ነው። ማዲበል በል በላይ ማለት ነው። ማዲበል በል እንግዲህ በጣም ጠንካራና ጎበዝ የሆነ ልጅ ነው። እንግዲህ ከዚህ በኋላ የዝና መከተል ትቼ የሱ፣ ከሱ በላይ ያሉትን የነሱን አለቃ ናቸው፣ የሱ አለቃ የሱ አሰሪ ናቸው። እኔ መከተል የሚፈልገው ድመት እንግዲህ ጭራውን ከያዟት ዞር ብላ ትናከሳለች፣ ወገቧን ከያዟት ጎንበስ ትላለች። በማለት እንግዲህ ብዙ ነገር ተናግሯል። ማድበል እንግዲህ ማድበል በዚህ ሰዓት በጣም ብሩክን ለማገኛት የማላደርገው እጥረት የለም። ወንድሜ ማግኘት አለ። ስለዚ እኔ አሁን ማድረግ ያለብኝ የዝናን መከታተል የሱ ከኋላ ያሉ አንደኞቹን ዋነኞቹን ነው መያዝ የሚፈልገው ምክንያቱም ስለ ወንድሜ ስለ ብሩክ በደንብ ነው የሚያውቀው፣ በማለት እንግዲህ ማድቤል በጣም አሁን ሌላ ታሪክ ሌላ ስሜት ውስጥ ገብቷል። ወንድማችን ማድበል እንግዲህ በጣም ጀይና የሆነ ወንድ ነው። እናቱ የወለደች ማለት ነው። እንግዲህ ማዲበል አደርጋለሁ ብሎ ያሰበውን ነገር ለማድረግ ወደኋላ አይልም ማለት ነው። አደርጋለሁ ያላትን ነገር አንድችም እጅም ሳይተዋት ያደርጋታል፣ ይፈጽማታል፣ ያከናውናታል ማለት ነው። በጣም ቃለኛ ወንድ ነው ማለት ነው። ቅድስት እንግዲህ ማለት ባታ ነበረ። ምሳሌ ስጋ ወጥ አምሮኝ ነበር አለች። እንግዲህ ምሳሌ እንደዛ ስላለች ቅድስት የምታደርጉ ነገር ሀታ እንግዲህ ውጭ ደላላ ጋ ወጣ፣ ስጋ ገዝታ ለማብላት ነበረ ማለት ነው። ቤት የመጣ ልጅ ወይ ደግሞ እንደ አጋጣሚ ከዳታ ጋር ይተዋወቃሉ ማለት ነው። የዝና እንግዲህ በዚህ ሰዓት በጣም አይለኛ ፍራቻ ውስጥ ገብቷል ማለት ነው። ማዲቤልን በጣም ፈርቶታል፣ ተንቀጠቀጠ እንግዲህ የማዲቤል ጀይንነት ግዲ የዝናን የዝናኑ እንኳን አንቀጠቀጠ ማለት ነው። የዝና እንግዲህ በጣም ጀይና እየተባለ ነበረ። አሁን እንግዲህ ከሱ የባሰ ማዲቤል መጥቶበታል ማለት ነው። ማዲቤል እንግዲህ በጣም ኃይለኛና ጀና የማይፈራ የማይኮራ፣ አደርጋለሁ ያለውን ነገር በየንዳንድች የሚያደርገ የብ ፍጹም ወንድ ነው ማለት ነው። እንደዚህ አይነት ወንድ ነው በቃ፣ ወንድ ማለት ማለት ነው። እንግዲህ ቅድስትዬ የስጋ ገዛ ወጥ ሰርታ ነበረ። ለምሳሌ ስጋ አምሮኛል ስትል ለነሱ አቅርባላቸው፣ እንግዲህ እሳ አንድ ነው ሳትቀምስ እነሱ ጠራርገው ጨረሱ ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ከልጁ ጋር ደግሞ ዳታ ትተዋወቃለች። ዳታ እንግዲህ ብሩንም ሳይወስዶ ከዚህ ቤት ውጣ ብላ የበላ ህዝብ ስንት ብር ነው በማለት እንግዲህ ከቤት አባረረችው ማለት ነው። ማድቤል እንግዲህ ማንም ሲደውልለት ስልኩን አያነሳም በጣም ኃይለኛ ጭንቀት ውስጥ ገብተዋል። አደርጋለው ምንም ነገር ለማድረግ ወደኋላ አሌለም። አደርጓለው ወንድሜን አገኛለሁ፣ የት እንዳለው ማግኘት አለብኝ በማለት እንግዲህ በጣም ኃይለኛ ስሜት ውስጥ ገብቷል ማለት ነው። ቅድስትዬ እንግዲህ ቡሩክ የጻፈ ወረቀት አገኘች፣ ቤት እያጸዳች ማለት ነው እንግዲህ ደብዳቤ የሚለው እኔ ከጠፋሁ እኔ እንዳጋጣሚ ከተሰወርኩ ካጣችሁኝ፣ ስለኔ መጥፋት ስለኔ ሁኔታ የዚና በደንብ ያውቃል፣ በማለት እንግዲህ ወረቀቱ ላይ አስፍሮት ነበረ ማለት ነው። እሱ ወረቀት ስታገኝ እንግዲህ በጣም ደንግጣ ነበረ። ቅድስት እንግዲህ ወደ ማድበል ሲደውለው ማድበል ሊያነሳለት አልቻለም። ምክንያቱም የዝናና ማሌትን እየተከታተላቸው ነበረ ማለት ነው። በመጨረሻ እንግዲህ ሙጎስ ሲደውል ለሙጎስ ተናግራ ሙጎስም ሰማ እንግዲህ። በመጨረሻ ማድብልብልን ወደ ቤት መጡ ተናገሩ እየተወያዩ ነበረ ማለት ነው።